ልጃዚ የመመላለስ ምንድን ነው በቃ አልኩኝ። እውነት በጣም ስለገረመኝ ነው እና እናንተም ላይቭ ላይ እያያችሁ ስለነበረ ተናድጄ ቻው ሳልላችሁ ስለሆነት አሁን በጣም ሜዳ ላይ ነው ያለን። ይታያችሁ፣ አንድ ሰው የለም። እግዚአብሔር ያድርገው። አንድ ሰው በፊት እንኳን ነጋ ሲኖር አምሽታይን ሁለት ሰዓት ሶስት ሰዓት ቢሆን እንሮጣለን፣ እንሄዳለን። ምንም አይመስለኝም። ያ ወንድ ልጅ ካጠገብ ያለ ነው። እንደዚህ መጓዝ የዛሬ ቀን መቼም ቢሆን መቼም ቢሆን አራሳውነት ቤተሰብ ሁነት በስመ አብ መቼም ላይቭ ላይ ታቹኛል። አረ እንደዚህ እንዳይመሽብኝ ነበር ስንሯሯጥ የነበረ እሱንም ማለት ነው። እኔ መቼም እዛ ዛሬ ታውቃላችሁ፣ ቆርቆሮ ገዝቼ እንዲሰራልኝ አጉሎንኩኝ። ይሄ መንገድ ሶስተኛ ስመለስበት ማለት ነው። አስቡት ይሄ ልጅ ይዤ ሶስተኛ ለመኖር ሲባል እንግዲህ የሚከፈል ዋጋ ማለት ነው። ይጨል ከዛ ኦፍጮ ተበላሽ። እስቲ ዝም በል። እህ ፊትክ እራሱ ምን አይ አይታወቅ ማን እንደሆነ እውነት ይሄ ነጋ ይመስል ግን እየመሸ ነው። እና ማለት ነው ኦፍጮ እኛ ሲጨመርበት ትንሽ እንደፈጨ፣ ስድስት ኪሎ ምናምን እንደፈጨ ቆመ ስላችሁ፣ እህሉን እራሱን ማውረድ የጀመረው

አይዞ ከሰግ ከሰገ እና ዛቢራ የመጨሻ ነገር ባባዬ አሙኛል አታ ስማ፣ ከዛ እቃ አልፈልግም አልኩ የተፈጨው ስድስት ኪሎ ጄሊ ልጅ ስል በቃ ተይው አሉኝ። እንደገና ከውስጡ ፈሱልኝ አልኩኝ እቃው ላይ ነው ማለት አይሆን ማሉ 3 4 5 6 ተደጋግመበት ሲሞክር፣ አሁን ደግሞ ሲሰራ ሲደጋገምበት ይበላሻል፣ እንትን ይላል እህሉ ይበላሻል። ታውቃላችሁ እዛ አልፈልግም አልኳቸው። እውነት ለመናገር እግዚአብሔር ይስጣቸው። ያው የእነሱም ጥፋት አይደለም፣ የእኛም ጥፋት አይደለም። ግን እግዚአብሔር ያደረገው ነገር ነው። ታዩ በቃ ብርሽ ምናምን ብለው ብሬ ይመለሱልኝ። እንግዲህ ሌላ ቀን ይጅ ያስፈጫለሁ ማለት ነው። ትተን ልፋት እኔ በጣም የገረመኝ ነገር የዛሬ ድካሜ ልፋቴ ካንዴም ሁለቴ ሶስቴ እንደዚህ መንገድ እንደዚህ ልጅ አዚ የመመላለስ ምንድን ነው? በቃ አልኩኝ። እውነት በጣም ስለገረመኝ ነው። እና እናንተም ላይቭ ላይ ያያችሁ ስለነበረ ተናድጄ ቻው ሳልላችሁ ስለወጣሁኝ እንግዲህ ሳይሳካ ዘምቢል፣ አይ ዘምቢል አይታይ ዘምቢል ጨለማ ሆኗል። ዘምቢላ በባዶ ተሸክማ ፍሪ እየሄደች ነው ማለት ነው። አሁን እኔ ቤት ስገባብቻለሁ። ነፍሴን የማውቀው እውነት እኔ መቼ ማራሰው ነው ዛሬ መቼም እና ለማንኛው፣ ውይ ደከመኝነት አሁን በጣም ሜዳ ላይ ያ እታያችሁም አንድ ሰው የለም። አንድ ሰው አንድ ሰው የለም። እውነት ለመናቸሀያ ጉዳይ ለአንድ እና አንድ ሰው የለም። ረብስ ማብዛብል በሰላም እንዲያስከባ ጸሎት አድርጎ በፊት እንኳን ነጋ ሲኖር አምሽታይን ሁለት ሰዓት ሶስት ሰዓት ቢሆን እንሮጣለን፣ እንሄዳለን። ምን አይመስለኝም፣ ያ ወንድ ልጅ ካጠገብ ያለ ብዬ ማለት ነው። አሁን ግን እኔና ፍሪና ባባ ብቻ ነው ያለው። ባባውን ወንድ ነው ግን ጀርባ ላይ ተቀምጦ ነው ያለው። ጥርሴ ብቻ ነው የሚታያችሁ። ለማንኛውም ወይ የቤት ስገባ ገብተናል እላችኋለኝ። አሁን ወይ ያስማ እንዴት እንደደከመ እነግራችኋለሁ እና ለማንኛውም ቤት እንግባና ቤት ገብተናል ብዬ እንትን እላችኋለሁ። ለአሁን ለማንኛውም ቻው፣ ባትሪ አበራለ። ቻው በቃ መለሳለኝ ቤተሰብ ወደ ቤት ገባን። ወደ ቤት ገብተናል በስማ፣ ከስንት ድካም በኋላም ቢሆን እየሮጥ ልባችን የፈረሰ። ስንት ሰዓት ሆነ? አንድ ሰዓት አንድ ሰዓት ሆኗል። አንድ ሰዓት ነው ቤታችን የገባነው። ግን በጣም ጭለማ ጫካ ስለሆነ በጣም ነው የሚያስፈራው ብታየው እና በሰላም ወደ ቤታችን ገብተናል። ያሰብነው ነገር ባይሳካም ለበጎ ነው። እንግዲህ እግዚአብሔር ምክንያት አለው። እኔ በህይወቴ መቼ ማረሳ እንደዛሬ ዛሬ ወፍጮ ቤት እጅ እንደዚህ መብራቱ እንኳን ጠፍቶ ቢሆን መብራት መጥቶ አስፈጭቼ ነው የሚሄደው ብዙ ጊዜ እንጂ ወጥቼ ሳላሳካ መጥቼ አላውቅም። ዛሬ ግን አልተሳካም። ምንም ማድረግ አይቻልም። ሁለት እንደ ዛሬ እኔ በህይወቴ እንደ ዛሬ መቼ ማረሰው እንደዛሬ ነገር አጋጥሞኝ ያውቅ። በቃ ኑሯስ በቃ እንዳለ ሙሉ እንደነበረ ከነ ፍሬው ሆኖ ሲያወርድ የነበረው እና ለብርዙ ሰዓት ጠበቅ ይስተካከላላል ለማስተካከል ቢሞክር በሞክር አልስተካከላለ ማለት ነው። ስለዚህ ነገሮች ሁሉ ተበላሻሹ። መጨረሻ ላይ ጅብ እንድንበላ አልፈልግም፣ ቤት ትቼ መጣው ማለት ነው እና አንድ ዶሮ ነበረች እንግዲህ እንዴት እንዳሳዘነች፣ እሷና ተቀበለች። ከዛ ጎርቤት ደውዬ አስቀምጦልኝ አልኳቸው። ለምን ኩሽና እንዳለ ዘጋጅቼ ነበር የሄድኩት አስቀምጧት ማለት ነው። አሁን ተቀበልኳቸው። አሁን ገና እንግዲህ እንግዳ በሰዓት ዘጠኝ ሳካ ምናምን የወጣ ነው። አስቡት እንግዲህ አንድ ሰው ወደ ቤት ገባ፣ ምንም ነገር ሳይሳካ። አግዝሻለሁ እንትን ነው እና ይህንን ይመስላል ሰብዬ። ተመስገን ተመስገን ተመስገን። መሞትም ቢሆን ሁሉም ነገር ቢሆን በቃ በዚች ደቂቃ ውስጥ ይከናወናል ማለት ነው። ብዙ ነገሮችን ተመችቶታል። ያልተሳከበትም ለምክንያቱ ግን ድካሜን ያለሁበት ነገር ታውቃላችሁ። ድካሜ ይሄ መንገድ ሸክሽጌ ሸክሽጊ ሰላሳ ደቂቃ የሚያስጌል ዛሬ ሶስተኛ ጊዜ እንግዲህ ስማን በአንድ ቀን ሶስት ሁኔ በጣም ነው የደከመኝ። በቃ ቀጠሮ አሰጥም ጎሮሮ ታውቃላችሁ እንትን ብዬ አይደለም አጥቻ አይደለም ግን ቢያንስ በቃ ግዴታ ነገ ክዳነ ምሕረት ናት። ከዛ በኋላ ደግሞ አይመቸኝም። በአስራ ሰባት በአስራ ስምንት ደግሞ በአበይ የተወለደበት አራተኛ ወሩን የሚይዝበት ነው አልኩኝ። ከዛ ደግሞ ገብርኤል ነው። ከዛ ደግሞ በቀን ነገሮች ሁሉ ሳስብ ከበቀ እንደዚህ እያንቀዣቀሽኝ ይዞ ሄደ ማለት ነው። እየተንቀዣቀሹ ሄድኩኝ። እኔ በህይወት እንደዚህ ያረቀ ግን ምንም ነገር አልደረሰብኝም። እግዚአብሔር ይመስገን። ያሰብኩ ነገሮች ባይሳኩም ተመስገን። ለቦጎ ነው። በዚህ ካለፈ ወይ እሺ፣ እሺ፣ እሺ፣ እሺ። አባት ልብስ ልከፍትል። ራበሽ? ደክሞታል። እሱ ኦፍ እሱን አምጣው፣ ልክፈትልሽ። እሱን ስጠኝ፣ እሱን ስጠኛ

ልስራውሱን እና ለማንኛው ውድ ቤተሰቦች ወዳችኋለኝ፣ አከብራችኋለኝ። ቻው።